ሰላም ጤና ይስጥልን። የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። በቅድሚያም አርእስተ ዜና፣ ዛቻና ማስፈራሪያ እየደረሰብኝ ስለሆነ ስልጣኔን እለቃለሁ ሲሉ ጄኔራል ታደሰ ወረደ ተናገሩ። ኦፌኮ ከምዝገባ ላለመሰረት ሲል አስር እጩዎችን ብቻ በሰባተኛው ጠቅላላ ምርጫ እንደሚያሳትፍ አስታወቀ። ግብር ከፋዮችን ለመከታተል የሚሰሩ ሰራተኞች ቪዲዮ ካሜራ የተገጠመለት ዩኒፎርም እንዲለብሱ ሊደረግ ነው። አቃቤ ሕግ አቶ ታዬ ደንደአ ከፍተኛ ተቀባይነት ማግኘታቸውን በመጥቀስ የዋስትና ጥያቄያቸው ውድቅ እንዲደረግ ጠየቀ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜን በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ጀምሩ። ሰበር ዜና ዛቻና ማስፈራሪያ እየደረሰብኝ ስለሆነ ስልጣኔን እለቃለሁ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጄኔራል ታደሰ ወረደ ተደጋጋሚ ማስፈራሪያዎች እየደረሱብኝ ስለሆነ ስልጣኔን ለመልቀቅ ወስኛለሁ አሉ። ኦፌኮ ከምዝገባ ላለመሰረት ሲል አስር እጩዎችን ብቻ በሰባተኛው ጠቅላላ ምርጫ እንደሚያሳትፍ አስታወቀ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ከምዝገባ ላለመሰረት ሲል በሰባተኛው ጠቅላላ ምርጫ አስር እጩዎችን ብቻ ማስመዝገቡን አስታወቀ። የኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና ፓርቲያቸው ሕጋዊ ግዴታ ለመወጣት ብቻ አስር እጩዎችን ስም ዝርዝር ማስገባቱን ለአዲስ ስታንዳርድ መናገራቸውን ክንፋም ተመልክቷል። ለቦርዱ የእጩዎች ዝርዝር መላክ የሚያበቃው ትላንትና ኅዳር 23 ቀን ነበር። እኛም አስር እጩዎችን ስም ዝርዝር ልከናል ብለዋል። ፕሮፌሰር መራራ በጥሩ ጊዜ ወይ ወይም በ1997 ከ400 በላይ እጩዎችን አስመዝግበን በፓርላማ 42 መቀመጫዎችና በክልል ምክር ቤት ደግሞ 105 መቀመጫዎችን አሸንፈን ነበር ሲሉም አስታውሰዋል። የሚያሳዝን ጊዜ በዙሪያችን የምናየው የኢትዮጵያን ዲሞክራሲ ተቃራኒ የዲያሌክቲካዊ እድገት ነው ብለዋል። የኦሮሞ ፌዴራላዊ ኮንግረስ ወይም ኦፌኮ ትላንትና ህዳር 23 ቀን 2018 ዓም ባወጣው መግለጫ ማዕከል ኮሚቴው ቅዳሜ ህዳር 20 ቀን 2018 ዓም በአዲስ አበባ ከተማ አስቸኳይ ስብሰባ በማድረግ በሰባተኛው ዙር የኢትዮጵያ አጠቃላይ ምርጫ ላይ በአዲስ አበባ ውስጥና በአንዳንድ ጥቂት ከተሞች ብቻ ሊሳተፍ መወሰኑንም አስታውቋል። ድርጅቱ በመግለጫው በስድስተኛው ዙር አጠቃላይ ምርጫ ላይ ባለመሳተፋችንና የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባ፣ የምርጫ ስነምግባር አዋጅ ቁጥር 1162 ህዝባር 2011 አንቀጽ 99 ወይም አንድ መ በአዋጅ ቁጥር 1394 ህዝባር 2017 ተሻሽሎ እንደተሸጋገረ የፖለቲካ ፓርቲ በሁለት ተከታታይ የምርጫ ወቅቶች በጠቅላላ ወይም የአካባቢ ምርጫ ውድድር ሳይሳተፍ የቀረ እንደሆነ ከምዝገባ ይሰረሳል ስለሚል ብቻ እንደሚሳተፍ ማዕከላዊ ኮሚቴው ወስኗል ሲልም ገልጸዋል። ይሁን እንጂ ፓርቲው እስከ ምርጫ ጊዜ ድረስ ሁኔታዎች ተስፋ ሰጪና መሰረታዊ በሆነ መንገድ ከተስተካከሉ ውሳኔው እንደገና እንደሚያጤን ማዕከላዊ ኮሚቴው ወስኗል ሲልም አክሏል። ይህ ተሳትፎ ምሳሌያዊና ስልታዊ ሲል የገለጸው ፓርቲው ውሳኔ የተላለፈው በመላው ሀገሪቱ ነፃና ፍትሐዊ ሰላም ምርጫ ለማካሄድ ሙሉ በሙሉ በሚባል ደረጃ አስቻይ ሁኔታ እንደሌለ በመረጋገጡ ነው ብለዋል። በኦሮሚያ በአማራ እና በሌሎች ክልሎች በግልጽ በሚታይ ወታደራዊ ግጭቶች ምክንያት በስፋት መፈናቀልና በአሰቃቂ የሕይወት መጥፋት መኖሩን የተወሰነ ተሳትፎ ብቻ ለማድረግ ላሳለፈው ውሳኔ ዋና ምክንያት ነው ሲል ኦፌኮው ገልጿል። በተጨማሪም አባሎቹን ጨምሮ የተለያዩ የፖለቲካ መሪዎች በእስር ላይ መቆየታቸው፣ ቢሮዎች መዘጋታቸው እንዲሁም የነጻ ፕሬስ የዜጎች መብት ስልታዊ በሆነ መንገድ በመታፈናቸው የብዝሃን ፓርቲ ዲሞክራሲ ተስፋ ባዶ የሚያደርግ ሁኔታ በመሆኑ የፖለቲካ ምህዳሩ እጅግ መጥበቡንም አሳስቧል። በተለይም በግጭት በተወጠሩ ኦሮሚያ አካባቢዎች፣ ከዚህም ውጭ ባሉ የአገሪቱ አካባቢዎች መርህ ላይ የተመሰረተ ያለመሳተፍ ውሳኔዎች በመንግስት ለዜጎች ሰላምና ደህንነት ማረጋገጥ ባለመቻሉ ላይ ያለን ጽኑ ተቃውሞ የሚገልጽ መሆኑንም እናረጋግጠል እናመጣለን ያለው ኦፌኮ በህዝብ ደም ላይ ቆሞ ፖለቲካ አይሰራም ብሏል። ፓርቲው በኦሮሚያ በኦሮሚያና ጦርነት ውስጥ ባሉ ሌሎች ክልሎች አፋጣኝ ሊረጋገጥ የሚችል የግጭት ማቆም ስምምነት እንዲደረግ፣ ሁሉም የፓርቲ እስረኞች ያለምንም ቅድመ ሁኔታ እንዲፈቱና ሁሉም ፓርቲዎች ጽፈት ቤታቸው በነጻነት እንዲከፍቱ እንዲንቀሳቀሱ እንዲፈቀድ በቅድመ ሁኔታ ደረጃም አስቀምጠዋል። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድና የጸጥታ ተቋማት የፖለቲካ ገለልተኝነት የሚያረጋግጥ እውነተኛ የሚታይ ተቋማዊ ማሻሻል እንዲያደርጉም ጥሪ አቅርበዋል። ኦፌኮ ማዕከላዊ ኮሚቴ የፓርቲው ስራ አስፈጻሚ ኮሚቴ ከ የመድረክ አባል ፓርቲዎች ጋር በመተባበር ጠንካራ የህዝብ ግንኙነት እቅድ እንዲያዘጋጅ አቅጣጫ ሰጥቷል ብለዋል። ውሳኔያችን ዲሞክራሲ ስርዓት ለመገንባት ያለንን ጽኑ ቁርጠኝነት ያንጸባርቃል ብለዋል። በመግለጫው የኢትዮጵያ ብሔራዊ ምርጫ ቦርድ በተያያዘው አመት በሚካሄደው ሰባተኛ ጠቅላላ ምርጫ የሚወዳደሩ ፖለቲካ ፓርቲዎች እጩዎች በቦርዱ በበለጸገ ሲስተም እንደሚመዘገቡም ጥሪ ማቅረቡ ይታወሳል። ቦርዱ ህዳር ስምንት ቀን ባወጣው ማስታወቂያ ፓርቲዎቹ በተቀመጠው ማስፈንጠሪያ ወይም ሊንክ አማካኝነት የቀረቡትን የምዝገባ ቅጾች ማውረድና በተጠየቀው መሰረት መሙላት ይጠበቃል ይጠበቅባቸዋልም ብለዋል። ሰነዶቹ ከህዳር 8 ቀን እስከ ህዳር 23 ቀን 2018 ዓም ባለው ጊዜ ውስጥ ቦርዱ ዋና መስሪያ ቤት ቢሮ ቁጥር 004 ፓርቲው ቀደም ሲል ለቦርዱ ባሳወቀው ይፋዊ ወኪል አማካኝነት በአካል በመገኘት እንዲያቀርቡ ቦርዱ አስታስበዋል። ቦርዱ የፖለቲካ ፓርቲ አመራሮች ጋር ጥቅምት 10 ቀን 2018 ዓም ባደረገው የምክክር ስብሰባ ላይ ሰባተኛው አጠቃላይ ምርጫ ግንቦት 24 ቀን 2018 ዓም እንዲካሄድ ምክረ ሀሳብ ማቅረቡን መዘገባችን ይታወሳል። ቦርዱ ይህ ጊዜ ሰሌዳ ለተጨማሪ ውይይቶች ክፍት እንደሆነ ቢገልጽም ተቃዋሚ ፓርቲዎች ግን የሀገሪቱን የጸጥታ ሁኔታና እየጠበበ ያለው የፖለቲካ ምህዳር ላይ ያላቸውን ቅሬታ በመግለጽ አሁን ባለው ሁኔታ ተአማኝነት ያለው ምርጫ ማካሄድ እንደማይቻል ስጋታቸውንም አቅርበዋል። የኦሮሞ ፌዴራላዊ ኮንግረስ ወይም ኦፌኮ ሊቀመንበር ፕሮፌሰር መራራ ጉዲና ከአዲስ ስታንዳርድ ጋር ጥቅምት ወር ባደረጉት ቃለ ምልልስ ፍትሐዊና ነጻ ተአማኝነት ምርጫ ለማካሄድ የሚያስችል ሁኔታዎች ፍጹም የሉም ብለዋል። ምርጫው ፍትሐዊና ነጻና ተአማኝነት እንዲሆን ሁሉም መሰረታዊ ሁኔታዎች መሟላት አለባቸው። ተወዳዳሪዎች ፓርቲዎች እኩል እድል እንዲያገኙ የሚያስ የሚያስችል የፖለቲካ ምህዳርና ሰላማዊ ቅስቀሳ እንዲያደርጉ የሚያስችል አስፈላጊ የጸጥታ ሁኔታ የለም። አሁን ባለው ሁኔታ ደግሞ ሁሉም በመላው ሀገሪቱ ማከናወን አይቻልም ብለዋል። አሁን ባለው ሁኔታ ደግሞ ሁለቱንም በመላው ሀገሪቱ ማከናወን አይቻልም ብለዋል። ግብር ከፋዮችን ለመከታተል የሚሰሩ ሰራተኞች ቪዲዮ ካሜራ የተገጠመለት ዩኒፎርም እንዲለብሱ ሊደረግ ነው። ግብር ከፋዮችን የመከታተል የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ከዛሬ ህዳር 24 ቀን 2018 ዓ ም ጀምሮ ካሜራ የተገጠመለት ዩኒፎርም ለብሰው እንደሚሰሩም ተገለጸ። የከተማ አስተዳደር ገቢዎች ቢሮ ለሪፖርተር በላከው መግለጫው እንዳመለከተው የተመደበለትን ከመቶ 100 ሚሊዮን ብር በላይ ወጪ በመጠቀም ከኢንፎርሜሽን መረብ ደህንነት ወይም ኢንሳ ጋር በመቀናጀት የቦዲ ወርት ካሜራ ፕሮጀክትን አልምቶ በማጠናቀቅ ወደ ተግባር ተሸጋግሯል። በዚህም መሰረት የአዲስ አበባ ገቢዎች ቢሮ ከዛሬ ሮብ ህዳር 24 ቀን ጀምሮ ግብር ነክ ጉዳዮችን በተመለከተ የህግ ማስከበርና የቁጥጥር ስራዎችን የሚያከናውኑ ሰራተኞች ቪዲዮ ካሜራ የተገጠመለት ዩኒፎርም በመልበስ እንደሚሰማሩ አስታውቋል። ይህ ካሜራ ቴክኖሎጂ የቁጥጥር ባለሙያዎች ቁጥጥራቸውን ድምፅና በምስል በመቅረጽ በቀጥታ ዋና መስሪያ ቤትና ለቅርንጫፍ ጽህፈት ቤቶች እንደሚልክ ቢሮ ገልጿል። በመሆኑም በዋና መስሪያ ቤትና በቅርንጫፍ ጽህፈት ቤቶች የሚገኙ ባለሙያዎች በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች እያንዳንዳቸው በየትኛው አካባቢ ቁጥጥር እያካሄዱ መሆናቸውን ወይም ሎኬ ኮሚኒኬሽን ትራክ እንዲሁም የግብር ከፋዮች ጋር የሚያደርጉት ንግግር በድምጽና በምስል የሚከታተሉ መሆናቸውንም አስታውቋል። ይህም በግብር ከፋዮች ዘንድ በተደጋጋሚ የሚነሱ ብልሹ አሰራሮችን ለመቅረፍ እንደሚያስችል የጠቆመው ቢሮ ከመርካቶ ጀምሮ በተለያዩ የአዲስ አበባ ገበያ ቦታዎች የሚነሱ ለዓመታት የዘለቁ ቅሬታዎችን ለመቅረፍ እንደሚያስችልም ገልጿል። ሌብነትንና ብልሹ አሰራሮችን ከመከላከል ባሻገር የአገልግሎት አሰጣጥ ቅልጥፍናን በማጎልበት ዘንድ በከተማ አስተዳደሩ ለመሰብሰብ የታቀደው 350 ቢሊዮን ብር የገቢ እቅድ ለማሳካት እንደሚያስችልም ጠቁሟል። አቃቢ ህግ አቶ ታዬ ደንዳ ከፍተኛ ተቀባይነት ማግኘታቸውን በመጥቀስ ዋስትና ጥያቄያቸው ውድቅ እንዲደረግ ጠየቀ። አቶ ታዬ ደንዳ የቀረበባቸው አዲስ ክስ በውጭ ሆኖ ለመከላከል ያቀረቡት የዋስትና ጥያቄ አቃቢ ህግ ተከሳሹ ከፍተኛ የህዝብ ተቀባይነት አግኝተዋል በማለት የዋስትና ጥያቄ ውድቅ እንዲደረግ ጠየቀ። የቀድሞ የሰላም ሚኒስትር ዴታና የጨፌ ኦሮሚያ አባል አቶ ታዬ ከዚህ ቀደም ጥፋተኛ በተባሉበት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል የግራ ቀኙን የቅጣት አስተያየት ለመስማት ህዳር 15 ቀን 2018 ዓ ም ተሰይሞ ለነበረው ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ከህገ መንግስት ጋር የሚጻረር ወንጀሎች ችሎት አቃቤ ሕግ በአቶ ታዬ ላይ ሶስተኛ ተደራቢ ክሶች እንደ አዲስ ማቅረቡ ይታወሳል። ችሎቱ በቀረበው አዲስ ክስ የተከሳሹን መቃወሚያ ለመቀበል ያቀረቡት የዋስትና ጥያቄ ለመመልከትና ጥፋተኛ በተባሉበት ወንጀል የግራ ቀኙን ቅጣት አስተያየት ለመስማት ለማክሰኞ ህዳር 23 ቀን 2018 ዓም ተለዋጭ ቀጠሮ ሰጥቶም ነበር። በዚህም መሰረት ተከሳሹ ህዳር 23 ቀን 2018 ዓም ችሎት የቀረቡ ሲሆን አይናቸው ላይ የጤና እክል እንዳጋ መ በመግለጽ የቅጣት ማቅለያ እንዲደረግላቸውም ጠይቀዋል። ችሎቱ በተከሳሹ በኩል የቀረቡለትን የቅጣት ማቅለያ በማስረጃ የተደገፈ አይደለም በማለት ተከሳሹ ቀጣይ ቀጠሮ በፊት ማስረጃ እንዲያቀርቡ ማስረጃውን ተከትሎ የቅጣት ውሳኔ ለመስማት ለህዳር 26 ቀን 2018 ዓ.ም ተለዋጭ ቀጠሮም ሰጥቷል። የቀረቡባቸውን አዳዲስና ተደራራቢ ክሶች ከውጭ ሆኖ እንዲከላከሉ በጠበቃቸው በኩል የዋስትና መብት እንዲፈቀድላቸው ያቀረቡት ጥያቄ ሰፊ የህግና ፍሬነክ ክርክርም ተደርጎበታል። አቶ ታየ የወንጀል ስነ ስርዓት ህጉና የሰበር ውሳኔዎችን ዋቢነት በመጥቀስ ዋስትና እንዲፈቀድላቸው የተከራከሩ ሲሆን አቃቢ ህግ የተከሳሽ ዋስትና መብት ጥያቄ በመቃወም ውድቅ እንዲደረግም ተከራክሯል። አቃቢ ሕጉ ያቀረበው ብቸኛ መከራከሪያ አቶ ታዬ ደንደአ ሆርን ኮንቨርሴሽን ከተባለ ሚዲያ ጋር ያደረጉት ቃለ መጠይቅ ተከትሎ በህዝብ ዘንድ ከፍተኛ ተቀባይነት ያገኙ በመሆናቸው መንግስት ላይ ጫና ሊፈጥር ይችላል በሚል እንደሆነ አቶ ታዬ ደንደአ ጠበቃ አቶ አበራ ንጉሴ ለሪፖርተር መናገራቸውን ክንፋም ተመልክቷል። አቃቢ ህግ ክርክሩን ለማጠናከር ተከሳሹ ሆርን ኮንቨርሴሽን ከተባለ ሚዲያ ጋር ያደረጉት ቃለ ምልልስ በተሰራጨባቸው ማህበራዊ ሚዲያ ገጾች ላይ አንድ ሺህ የሚሆኑ ተከታዮች አስተያየት ሰጥተው መመልከቱን በመጥቀስ ቃለ ምልልስ ያገኘው ተቀባይነት ለችሎቱ ማስረዳቱን ጠበቃቸውም ገልጸዋል። ከእነዚህ አስተያየቶች መካከል አቶ ታዬ የእኛ ጀግና ነህ፣ መንግስትን አጋለጥከው፣ አንተ የህዝብ ልጅ ነህ የሚሉና ሌሎች ይገኙበታል በማለት አቃቢ ህጉ ለችሎቱ ማስረዳቱንም ጠበቃው ተናግረዋል። በመሆኑም ተከሳሹ በማረቢያ ቤት ሆነው የቀረበባቸውን ክስ እንዲከታተሉ በማለት የዋስትና ጥያቄ ውድቅ እንዲደረግ መጠየቁን የአቶ ታዬ ደንደአ ጠበቃ ማስረድተዋል። ችሎቱም በዋስትና ክርክር ላይ ብይን ለመስጠትና በአዲሱ ክስ ክስ በተከሳሹ በኩል የቀረበውን የክስ መቃወሚያ በተመለከተ የአቃቤ ህግ አስተያየት በጽሑፍ ለመቀበል ለታኅሣሥ 8 ቀን 2018 ዓ.ም ተለዋጭ ቀጥሮ መስጠቱን ጠበቃቸው ተናግረዋል።